የሚጨርሻ ቪዲዮ ነው። የሚወዛ መስራት አልፈልግም ከዚህ በኋላ ምክንያቱም እንዳያቸው ሆን ብላ ከኔ ጋ እንደዚህ ጋፕ ለመፍጠር እያደረገች ያለች አይመሰለኝ። እኔ እናንተ ማስቀየም አልፈልግም የምር። ሁላችሁም የምትሉ ነገር ነበረ፣ ከጎና ሁንላት፣ ጠብቃት፣ ተንከባከባት ምናምን እያላችሁ ነበር። ጠብቂያታለሁ ተንከባክቢያታለሁ ማለት በቃ በጣም ብዙ ነገር ከጎና ነበርኩ ስሁን። ከዚህ በኋላ ከጎና ለመሆን ነበር ሀሳቤ የነበረው፣ እንደዚህ እያረገች ከዚህ በኋላ መቀጠል አልፈልግም። እና እናንተን ይቅርታ ማለት እፈልጋለሁ። ከዚህ በኋላ እንግዲህ አልመጣም። ድጋሚ ሰላም ሰላም፣ እንዴት ናችሁ ፋሚሊ፣ ሰላም ናችሁ? እንዴት ናችሁ? እኛ ደህና ነን። እናንተን በላየ በያላችሁ በሰላም እና ፍቅራችሁ ሁሉ ነገር ይጨምርላችሁ፣ ሰላም እና ፍቅራችሁ ያብዛላችሁ ማለት እፈልጋለሁ። ተጠፋፋን፣ በጣም ተጠፋፋን። ሁላችሁም ትጠይቃላችሁ፣ እየጠየቃችሁ የነበረ በውስጥ በምታቆዩ ምን እየደወላችሁ እየጠየቃችሁኝ ያላችሁ እንግዲህ የጠፋብንበትን ያው እኔ ያን ያህል እንዲህ ነው እንዲህ ነው ብዬ ዲፕ መናገር አልፈልግም። ብቻ ግን እናንተን ይቅርታ መጠየቅ እፈልጋለሁ። በጣም ለምን ብዙ ጊዜ ቃል እንገባለን፣ እኔም ፍቅርም ቃል እንገባለን። በቃ ሁላችንም ቃል እንገባለን። አንጠፋም ከዚህ በኋላ አንጠፋም። እንበዛለን፣ በጣም ብዙ አዳዲስ ነገሮች ይዘን እንመጣለን እንላለን። ከዛ የሆነ ነገር ይፈጠራል በመሀል በቃ የማናውቀው ነገር የሆነ ነገር ይፈጠርና ከዛ እንደገና ደግሞ ሌላ ቀን ደግሞ እንመጣና እንደዚሁ አጥፍተናል፣ ይቅርታ አድርጉልን በድጋሚ ግን ከዚህ በኋላ አንጠፋም እንላለን፣ እና እንደዚያ እያልን ዋሽተናቸዋል። ዋሽተናቸዋል ስላችሁ ማለት በቃላችን አልተገኘ ነው። ይሄ ጥፋታችን ነው። ምንም አንድና ሁለት የሌለው ነገር ነው፣ ጥፋት ነው። ጥፋታችንን ማመን ደግሞ አለብን። እኔ ጥፋቴን አምኜ ይቅርታ ለማለት እፈልጋለሁ። ሁላችሁም ከልቤ በጣም ይቅርታ ማለት እፈልጋለሁ፣ ምክንያቱም አንድ ሰው ቃል ሲገባ ቃል ማለት የእምነት ደግሞ ማን ይባላል አይደል አንድ ሰው ቃል ሲገባ በዛ ቃሉ በዛ እንትኑ መቀጠል አለበት ወይም ደግሞ ከመጀመሪያውኑ ቃል አለ መግባት ነው ያለበት አይደል እና እንግዲህ አጥፍቻለሁ አጥፍተናል ቃል እየገባን በጣም ብዙ ጊዜ አንድም ሁለት ሶስት ጊዜም ቃል እየገባ ምናምን እንትን ብለናል እና ይቅርታ አድርጎልን ማለት ፈልጋለሁ እንግዲህ የተፈጠረው ነገር ምንድን ነው እንዳያችሁት ነው ማለት ለእኔም አዲስ ነው ሁሉም ነገር። እናንተም በጣም ደጋግማችሁ ደጋግማችሁ የሚጠይቁኝ ነገር ነው ይሄን እና እኔ እንጃ እንዲህ ብዬ እንደምነግራችሁ አላውቅም። በጣም ትንሽ እንትን ይለኛል። እኔም ማለት ፍቅር እና እኔ ማለት በቃ ይህን ያን ያህል እንደዚህ መደባበቅ ምናምን የሚባለውን ነገር የለም ነበር። ይህን ያህል ማለት እኔም ከናንተ እኩል ነው። ሁሉንም ነገር እማቀው ከናንተ እኩል ነው። ለምን ጠፋሽ ምናምን እያልኩ መጨቀጨቃት እና ያን የመጨረሻ ጊዜ የጠፋሽ ሰዓት ላይ ወይም ደግሞ ለኔ ምንም አልተናገረችም። ለማንኛውም ምንም ነገር አልተናገረችም ማለት ነው እና እኔም ከናንተ ጋር እኩል ነው በቃ እማቀው ነገር ማለት ነው። እንድንገናኝ ተቀጣጥረን በጣም ብዙ ነገር አብርተን ማታ ላይ በጣም ብዙ ነገር ተባብለን ብዙ ፕሮጀክቶች አስበን በነበረበት ታይም በነጋታው፣ ግን ስልኳን አታነሳም፣ ስልኳ ኦፍ ነው ምናምን በቃ ኦሬዲ አድራሻዋ ምናምን ሁሉ ነገሯን ጥፍትፍት ያደረገችው ማለት ነው። እኔ ምን ለምን እንደዚህ እንደተደረገ ራሱ አይገባኝም እስካሁን ድረስ ማለት ነው። ከአንድም ሁለት ሶስት ጊዜ ሞከረ የትነሽ ምናምን ምናምን ነገር ለማድረግ በቴክስትም ሁሉም በቃ አለ ከተባለ የተባለ እንትን ሁሉ ደውያለን ሰው ጋር ትኖራለሽ የሚባልበት ቦታ ሁላ በሙሉ ማለት ነው እና ምን ነች ነው ምንድነው ምናምን ነገር የለም ማለት ነው። የሞከርኩት በሰው በምን በምን ማለት ኦንላይንም ናት ምናምን እያላችሁ ነግሩኝ ያላችሁ አብዛኞቻችሁ ኦንላይን ላይ እናት ኢንስታግራም ላይ ኦንላይን እናት ምናምን እያላችሁ ነግሩኝ ያላችሁና እውነቱን ለመናገር ነው። ምንም ማቆም ነገር የለም ነበር ማለት በቃ፣ እስከ መጨረሻው ታይም ድረስ ትምጣ እያልኩሉ መጠብቅ ነበረው ማለት በቃ። ራሷ አጋቱ ፈልገው ነው ይሄን ነገር የሆነችው ብዬ ነው ሳስብ ነበረው። በዛ በኩል በዚህኛው በኩል ደግሞ ምን አስባለሁ መሰላችሁ የሆነ አንዳንዴ አንድ ሰው የሆነ አድራሻውን ሁሉ ነገር የሆነ ጥፍትፍት አድርጎ ሲጠፋ የሆነ ነገር አጋጥሞት ነው ብላችሁ ታስባላችሁ ማለት ነው። በቃ ይቺ ልጅ ድንገት አብዛኞቻችሁ ሙትሪ ነገር ማለት ነው የእኛ ወዳጆች ሲሆናችሁ ሜይ ቢ ተይሳፍና እንዳይሆን የሆነ ሰው ጎርቷት እንዳይሆን የሆነ ቦታ ይሁና እንዳይሆን ኢቭን አንዳንድ ሰውማ ታስራ እንዳይሆን ሁላ ነው ያለኝ። እና እኔም ከእናንተ እኩል ተጨንቅ ያለው በጣም ብዙ ያስጨነቀኝ ነገሮችም ነበሩ። ሞከርኩ፣ ረጅም ሰዓት ሞከርኩ። በ በቃ በጣም ተደጋጋሚ ቀን ሞከርኩ። የደወልኩላት ታነሳም ማለት ስልኩ አይሰራም ኦፍ ነው ረ ምንም ነገር አልተናገረች። እና የሆነ ቀን አነሳች ስልክ ደወለች እና ስጠይቃት ልካረ ነው ማለት እንደሆነ ነገሮች ያለው ምናምን የፋሚሊም ኬዝም ምናምንም ፐርሰናሊም ብዙ ብዙ ነገሮች አላር። አንዳንዴ ይህ ሰው ልጅ የሆነ የሆነ ነገሮች ያጋጥሙታል። ያ ማለት ሁሌ ደስታ የለም አለ በየቤታችን ሁሌ ደስታ የለም። አንዳንዴ የሆነ ነገር የሚከፋን ጊዜ ይመጣል። አንዳንዴ የሆነ ነገሮች ያጋጥሙናል። ይሄ ማለት እሷ ጋር ብቻ ሳይሆን ማንኛውም ሰው ቤት ያለ ነገር ነው። እንደዚያን ነገሮች ያጋጥማሉ። እና ምን ነች ነው ምንድን ነው? ያጋጠመች ነገር ምንድን ነው? የጠፋሽበት በደናሽ ነው ወይ ያልኳት ማለት እንትን ያለች የሆነ እንትን ያላትን ነገር እኔ አልገባኝም እና ምን ምን ሆነሽ ነው ምናምን ብዬሽ ስጠይቃት በቃ ማለት ብቻዬን መሆን ስለፈለኩ ነው፣ ትክክል አይደለሁም ምናምን ምናምን ነገር እያለችኝ እና ትንገናኝ እነግርሻለሁ ነው የምትለኝ። እሱ ይሄ ቀን እንገናኛለን አይደለም ምናምና ተቀጣጠርን ምናምን ነገር እዛ ልክ ተቀጣጥረን፣ አሁንም እንደዚሁ ጠፋች ተቀጣጥረን ማለት ነው። ችግሯ ከእኔ ነው ወይስ ምንድን ነው ምናምን ነገር ብዬሽ አሰብኩኝ። ከእዛ ምንድን ነው የሆንሽ ነገር በቃ ምናምን መጨረሻ ተናገርኳት ማለት ነው። እኔ መናገር የሌለብኝ ነገሮች ላ የተናገርኳት ከዚህ በኋላ ቀን የራሱ ጉዳይ በቃ ምናምን ዛም መሰላችሁ እንደዚያ ያልኩት። እኔ አንዳንዴ ማለት ዩቲውብ ስጀምር ከእሷ ጋር እሷን ለማገዝ ነው የመጣሁት። ገባችኋል እሷ ጋር እሷ ጋር የሆነ ትልቅ ደረጃ ለመድረስ ማለት እሷን በቃ ትልቅ ደረጃ ለማድረስ አብሮ ለማደግ ማለት በቃ ከነበረችበት ከበፊቱ እንትኗ ላይ በቃ በዛ በዛ ስቴጅ በዛ ሌቭል እንድታርግ ነው የፈለግኩት ነው ገባችኋ። እሷን ለማገዝ እሷን ለመርዳት ከእሷ ጎን ለመሆን ለማበረታታት ነው እሷ ጋር መስራት የጀመርኩት ከጎኗ መሆን የጀመርኩት ማለት ነው። እና በጣም ብዙ ነገሮች እናወራለን። በጣም ምስጢር የሚሆኑ ነገሮችም የምናስባቸውን ብዙ ነገሮች ምናምን አሉ እና ይህን ያክል እንደ ማንኛውም ሰው እኔ ማለት እንደ ማንኛውም ሰው ስላችሁ፣ ጀስት በቃ የሆነ ነገር ሲያጋጥማት እኔ ጓደኛዋ ነኝ፣ አብሬያት ያለሁት እኔ ነኝ። አሁን ላይ ከጎኗ ያለሁት እኔ ነኝ። ከጎኗ እንዳለው ደግሞ ከጎኗ ያለው ደግሞ ማድረግ ያለብኝ ነገሮች ይኖራሉ። ያ ማለት ምንድን ነው? እሷ ሲከፋት ከጎኗ ሆኜ ምንድን ነው የከፋች ነገር ምንነች ነው ምንድን ነው የተፈጠረው ነገር ብዬ እሷን እንትን ማለት አለብኝ። እዚያን ሲቀጥል ደግሞ በደስታዋም ቢሆን አብሬ መደሰት አለብኝ። በሀዘኗ ብቻ አይደለም ከጎኗ መሆን ያለብኝ አይደል እና እኔ በቃ የገረመኝ ፓርት እና የተናደርኩበት ፓርት ይ ነው። እኔ ከእሷ ጎን ሁኜ ብዙ ነገሮችን እንትን እየተጋፈጥኩኝ በጣም ብዙ ነገር እየተባልኩኝ፣ ብዙ ነገር እየተዛተብኝ ሁላ ማለት ነው ገባችኋ? ለማንም እንትን አይለኝም እኔ ጀምር ማንም ዛተ ምናምን፣ ወንድ ከሆነ መጥቶ ነው ማራት ያለበት፣ ደውሎ መዛት፣ በቤተክስት መዛት ምናምን ነገር ሌላ ነገር ገባችኋል? እንደዛ ነገሮች እያሉ ከጎኗ ነኝ እኔ አሁንም ድረስ እና እሷ ግን ያው የምታረገውን ነገር አይታችኋል። በቃ እኔ እሷን ለሙቀስ፣ እሷ እንት ለማለት ምናምን አላለም። በቃ እኔ የመጨረሻ በቃ በጣም አናዳኛለች። ማርያምን የምሬን ነው። በቃ እንዴት እንደዚህ አይደረግም። ገባችኋል? ፋሚሊ፣ ያው እንደነገርኳችሁ ነው። በጣም በቃ ብዙ ያብሳጭው ነገሮች እነዚህ ናቸው። እና ከአንድም ሁለት ሦስት ጊዜ የሞከርኩት ነገር ነው። በቃ ተይ በቃ ይሄ ነገር በዚህ መልኩ አይደለም አለ። በቃ ብዙ እኛ ብዙ ፕላኖች አሉ፣ ምዝቅሎች አሉ ና መስራት ያለ መስራት የምንችላቸው በጣም ብዙ ነገሮች ነበሩ። አቅም አሉ ምናምን ሞክረን፣ በደንብ ሞክረናል። የሚቻለውን ከሚባለው በላይ ሞክሬያለሁ። እኔ ሞክሬያለሁ፣ ለራሴ ማለት ነው፣ ሌሎች እና አንዳንዴ የምንመሰላቸው እሷን ማለት በቃ እንደዚህ ቀርቤ በደንብ ቀርቤ በደንብ ማለት ነው የሆንሹ ነገር ምንድን ነው? የምር እንደ እንትን ማለት ነው ላይክ እንደ ጓደኛም እንደ ሁሉ ነገርም ከጎኗም እኔም ስለነበርኩ በቅርቧም ያለሁትም ልጅ ነበርኩና በደንብ በቃ ያለውን ነገር ከይዙን ሁሉንም ነገር ነው ማወቅ በጣም ጥሩ ያለው ከሚባለው በላይ ማለት ነው። እና በቃ የምሰጠኝ ማለት ነው ግን ምንድነው ደና ማ ደና አይደለሁም፣ ማ በቃ ከራሴ ጋር መሆን ስለፈለጉ ምናምን ነው ያለችበት፣ ተናገር። በጣም ብዙ ብዙ ነገሮች ማለት ነው። እና ማለት በቃ ለምንድን ነው እኔ ነፍ ጊዜ ማለት ማስጠንቀቂያ፣ ሰጥቻታለሁ ማስጠንቀቂያ ማለት ከዚህ በኋላ እንደዚህ አታድርጊ። በቃ ቢያንስ ምን እንደሆንሽ ምክንያትሽን ተናገሪ፣ ምን እንደሆንሽ እያንዳንዱ ነገር ተናገሪ የተፈጠረውን ነገር ያለሽ ማለት በቃ ምን እንዳጋጠመች ሁሉ ነገር ተናገሪ ገ ከዛ ከጎንሽ ሰው ሲያማክርሽ ነው በቃ ብዙ ነገሮች የሚስተካከሉት አይደል የሆነ ብቸኝነት ሲሰማህ የሆነ ነገሮች ሲሰማህ ምናምን ምናምን ነገር ከጎንህ ስትሆን ሰው ከጎንህ ሲኖር ብዙ ነገሮች አሉ ማለት እኔ እንደዛ ነው የማውቀው ለእኔ የሚሰማኝ ነገር እንደዛ ነው እኔ ሰው ከጎኔ ሲሆን እና ሲከፋይ ጊዜ ብቸኝነት በሚሰማኝ ሰዓት ሰው ከጎኔ ሲሆን ሰው ማናገር በደንብ ነው የምፈልገው ይረጋጋሉ በጣም ከሚባለው በላይ ማለት ነው። እና እሷንም በጣም ብዙ ጊዜ ነገርኳት። ነገር ይሄ ነው ያንስ፣ ንገሪኝ፣ አማክሪኝ፣ ከዛ ከጎንሹኝ እስኪ ነገሮችን እናውራበት ምናምን ነገር ነው የምላት። እና የሚሰጠው መልስ ያው ሁላችሁ የምታውቁት ነገር ነው። እና ቪዲዮ ትናንት ለቀቀች እና ቪዲዮ ላይ በጣም ብዙ ነገር አየው ማለት ታዘብኩ ምናምን ነገር እና ማለት በሁላችንም ጋር በጣም ብዙ የሚፈጠሩ ነገሮች አሉ። ሁላችንም ጋር ላይክ እያያዝ ናቸው ነው እንጂ በወዳችን በወድ የሚያያዝ በጣም ብዙ ነገር አለ። እንደዚሁ ሀላል ከመናገር እና እንደዚህ በግልጽ ከመናገር በወድ የምትይዘው ነገር አለ። አንዳንዴ ደግሞ አንዳንድ ሰው እንደዚህ መጥፋት በደንብ የሚያስደስተው ሰው አለ። ገባ፣ በጣም በቃ መጥፋት በደንብ የሚያስደስተው ሰው አለ እና ለዛ ሰው ለምን ደስታ ሲል ለምን ያንን ሰው ደስተኛ ማድረግ አለብን እንዴ? የኔ ጥያቄ ነው ያንን ሰው ደስተኛ ማድረግ የለብንም። በቻልነው መጠን በደንብ በቃ ሰው እንደውም ያ የሚጠላሽ ሰው ወይም ደግሞ በአንተ የሚቀና ሰው ወይም ደግሞ ያንተን ደስታ የማይፈልግ ሰው ሰርተህ ወይም ደግሞ ከሱ በላይ ሆነ ስታሳየው የዛን ሰዓት በጣም በቃ ይሸነፋል። በቃ የዛን ሽንፈት የሚያጋጥሙ ያ ሰው ማለት ነው። እና እኔ ነፍ ጊዜ ነግርኳት ነገር ይሄን ነው። በቃ ታይ እንደሱ አትሁኝ ምናምን ብያታለሁ። ነፍ ጊዜ አንድም ሶስት ጊዜ ማለት ነው ምክንያቱም እንዳትሸነፍ በማለት ማለት ነው። እና እኔ እንግዲህ በደንብ አማክሬያታለሁ በደንብ አውርቻታለሁ። ከዚህ በኋላ መልሷን የምጠብቅ ነው የሚሆነው። ማለት መልሷን ስላችሁ በዚህ እንደዚህ አይነት እንደዚህ አይነት ልጅ እንድትሆን ተስፋ አደርጋለሁ። ማለት በቃ በደንብ ተነግሯታል፣ ነግሬያታለሁ። ነፍ ጊዜ በጣም ብዙ ጊዜ ነግሬያታለሁ። አንዳንድ የሚነገረው ለሚገባው ሰው ነው እንደዚህ አይነት ነገሮች የሚነገረው ነው ይግባታ ይግባታ አላቀም ይግባታ የሚለውን ነገር ግን በቃ ቢያንስ ያለችበትን ነገር ብትናገር የሆነችውን ነገር ብትናገር አንዳንድ ነገር በቃ እነዚህ እነዚህን ነገሮች ብታሳውቀን እኛ ተረጋግተን እስከምትመጣ ድረስ እንጠብቃለን ሁላችንም ማለት እኔ ግን ልክ እናንተ በምታቁት ልክ ነው እኔ የማቀው እናንተ በምታቁት ልክ ነው ለእኔ እየነገረችኝ የነበረው ማለት ነው በቃ አንዴ አነሳችልኝ ደወለችልኝ። በሁለተኛው ጊዜ ደግሞ እኔ ደወልኩ አነሳች። ድንገት ድንገት ነው የደወልኩት። በቃ እኔ ተረጋግታ እሷ እራሷ ትምጣ ነው እያሰብኩት ባቸው በቃ ትረጋጋ እና የሆነ ታይም ሲበርድላት ወይም ደግሞ የሆነችበት የሆነች ነገር የሆነ ነገር ሲያገኝ ፍጻሜ ሲያገኝ እዛ ንሳት ትመጣለች ብዬ ያሰብኩት ግን ላ ሲመጣም በቃ እኔ ሰው ማለት በቃ ተደጋጋሚ የሆነ ጥፋት ሲያጠፋ የሆነ ሰው በጣም ያናደኛል። የምር ከዛ ጥፋት ውስጥ እኮ ከዛ ጥፋት እንትን ማለት አቅቶት አይደለም፣ ከዛ ጥፋት መንጻት ምናምን ነገር አቅቶት አይደለም። ግን ሆን ብሎ ነው ያንን ጥፋት የሚደጋግ ያስገባቸዋል። እኔም እንደዛ ነው በቃ እሷ ላይ ያየሁት ነገር ነው። በቃ ፈልገው ነው ይህን ነገር እያደረገች ያለን እና ምንድን ነው የምታደርጊው ያልኳት ነው ማለት በቃ እያለን ከጎኗ በጣም ብዙ ልጆች አለን። እኔ አለው፣ ካሜራማን አለ፣ አንተ አዳም አለው ብዙ ሰው አለ እነሱ ሲኖሩ እኛ እኛ እኛን ብታገኘን ለምሳሌ ዛሬ የሆነችውን ነገር እንደዚህ በግልጽ አሁን ብናወራበት ትንሽ ውስጧ አይምሮ ርፍ ይላል። እና እሷ ሰው ማግኘትም አልፈለገችም ሰው ማማከርም አልፈለገችም ምናምን በቃ በጣም ብዙ ነገር ማለት ነው። እና እንጃ ምን እንደምዲ ወይ የምናገረው ራሱ ቃላቶች ምናምን ሁላ እያጠሉ ነው አሁን ላይ ምክንያቱም በቃ የሆነ ስላለኝ ነገር ምናምን ከሷ ጋር ያለው ነገር በጣም ሰርችቶኛል። በቃ እኔ ጀስት በቃ ነግሪያት ነግሪያት መሰማ ልጅ አይደለችም ማለት ነው። እና ምን እንደምልህ እራሱ አላውቅም። ይኸውልህ ብቻ አንድ እና አንድ ነገር የምናገረው ነገር አለ። ምንድን ነው ማለት በቃ እኔ ከዚህ በኋላ ማለት ከዚህ በኋላ የምር የምነግራችሁ ነገር ከዚህ በኋላ እኔ እንደዚህ ከጎንሽ ነኝ፣ በቻልኩት መጠን ከጎንሽ ነኝ፣ ሁሌም ከጎንሽ ነኝ ያለሁት። በችግርም በደስታችንም ከጎንሽ ነኝ ያለሁት፣ ምንም ነገር የሚመጣውን ነገር አብረን እንጋፈጣለን፣ ምናምን ምናምን ብያታለሁ። ሁሉን ነገር ነግሬያታለሁ፣ አስረድቻታለሁ። ግን በቃ እኔ እንደዚህ እያልኳት እሷ ግን የምትሠራው ነገር ሌላ ነገር፣ ላይክ እንደ ጠላት ጠላት ስላት ማለት በቃ ነገር ምናምን ነገር እንደዚህ አይነት ሰው ጋር ደግሞ መቀጠልም አልፈልግም። ባጭሩ ስም ውራችሁ፣ በቃ እኔ አሁን ከእሱ ሀገር ኖርማሊ፣ ከዚህ በኋላ መቀጠል አልፈልግም። በቃ የመጨረሻ ቪዲዮ ነው የሚሆነው ዛሬ። መስራት አልፈልግም ከዚህ በኋላ ምክንያቱም፣ እንዳያቸውት ሆን ብላ ከኔ ጋር እንደዚህ ጋፕ ለመፍጠር እያደረገች ያለችው ነው የወሰደኝ። እና እኔ እናንተም ማስቀየም አልፈልግም፣ የምር ሁላችሁም እንትኑኝ ነገር ነበረ ከጎኗ ሁንላት፣ ጠብቃት ተንከባከባት ምናምን እያላችሁ ነው። ይሄን ሁሉ ነገር እያረኩ ነበር፣ የምሬ ሁሉ ነገር በቃ እያረኩ ነበር። እስካሁን ተጠብቂያታለሁ፣ ተንከባከቢያታለሁ። ማለት በቃ በጣም ብዙ ነገር ከጎኗ ነበርኩ እስካሁን። ከዚህ በኋላ ከጎኗ ለመሆን ነበር ሀሳቤ ነበረው፣ ግን እሷ እንደዚህ አይነት ነገር እየሰራች እንደዚህ እያረቀች፣ ግን ከዚህ በኋላ መቀጠል አልፈለግም፣ እና እናንተንም ይቅርታ ማለት እፈልጋለሁ ከዚህ በኋላ እንግዲህ አልመጣም ድጋሚ የሚመጣት ነው በጣም ይቅርታ አድርጉልኝ። ሁላችሁንም አከብራችኋል ወዳችኋል። ሁላችሁ ለምታደርጉልኝ ነገሮች በሙሉ ከልብ አመሰግናል እና ሁላችሁንም ወዳችኋል ማለት ይፈልግ ሰላማችሁ ይብዛል። ብቻ ወዳችኋል። የአራት መቶ ፍቅር ሶስት መቶ ስታ